ፍቅር ፍቅር እያጫወታቸው ጽጌና ዳኒ እንግዲህ ያሉበት ሁኔታ ያው፣ ዳኒን ታውቃላችሁ እንግዲህ እንዴት እንደሆነ፣ ጽጌን የፕራንክ ይሁን የእውነት ላግባሽ ምናምን ብሎ እምቢ ብላው ከዛ በቃ የተለያየ ነገር ምናምን አድርገው ነበረ። ከዛ የጽጌ እንግዲህ አስባ ሰላስላ ይቅርታ ልጠይቀው ብትልም ጓደኞቹ እንግዲህ፣ እውነት ለመናገር ዛሬ ግን መልካም ጓደኛ የት ነው የሚገኙ? በእውነት እንደ ጭራሽ በወንዱ ነው የባሰ። ኧረ በእናታችሁ ወንዶች፣ ተው ተው ተው። በዛው ልክ መልካሙ ወንዶች እንዳላችሁ በዛው ልክ መጥፎ ወንዶች አላችሁ። ዲህ ጓደኝነት ትግቁ አንቺም ተው አንተም ተው። አንተም ጥፋተኛ ነው፣ አንቺም ጥፋተኛ ነች ተባብሎ ወይ ዋሽቶ ማስታረቅ እንጂ እኔ እሱ እኮ እንደዚህ ሆኖ እንደዚህ ቀርቶ እንደዚህ ሆኖ። ዲህ እናንተ እኮ ባሳችሁ። ምን ሆናችሁ ነው እንዴ? ሁለቱ ፍቅረኛሞች እኮ ሲናደሩ የተለያየ ነገር ሊያደርጉ ይችላሉ። ግን ስሜቱ ውስጣቸው አይወጣላቸውም። ግን ለምን እንዴ? ምን ሆናችሁ ነው እንደዚህ የምትኳኋኑት? ኧረ ተው እናንተ ተው ተው ተው፣ ወገኖች ተው። የምታደርጉት ግን ያስጠላል፣ ከባድ ነው። ስለዚህ ተው ነው የምለው። ሆነም ቀረም እንግዲህ ጽጌ ቡታጅራ ሄዳ፣ ከቡታጅራ አዲስ አበባ መታ። ያው የዳኒን ስራ ታውቃላችሁ። እዛ ቀጥል ደግሞ የገጠር ቦታ የምትመስል ሜሮን የሚሏት እቺ አልበሰለች ድሆን የምትመስል ሴት፣ እሷ ደግሞ ጭራሽ ካልሆነ ሴት ጋር ምናምን ሴት ልጅ ሆነች። ሴት ልጅ እንዴት ነው ታንቋሽሸው? አንቺ ግን እውነት ለመናገር ለሚዲያ ድምቀት ጽጌ ናት። ቅብጠቷ፣ እብደቷ፣ ሳቋ፣ ጨዋታ ስትቀብጥ እራሱ ማርያምን ነው ምላች። ከማንም ሴት ሲቀብጥ ደስ የምትል ጽጌ ናት። እንደዚያ ስትቀብጥ እንኳን ማለት ነው አይደለም። ሳቅና ጨዋታዋ አየሽ

ሂሳብ እንደሚሰራባችሁ ግን ታውቃላችሁ፣ እናውቃለን። በፈጣሪው ዘንድ ከባድ ነው። ብቻ ስለዚህ ያም ሆነ ሚክ፣ እንግዲህ ፀግሻ ያው አይታችኋል። እንግዲህ ከእኔ ውጭ ዳኒ ማንም አያገባው፣ እኔ ነው ማገባው፣ እኔ ነው ማገባው ትላለች። አሁን የመጣሽም ውጭ ደግሞ የውሸታም እንባ፣ ባቄላ ባቄላ ይላል። እኔ ሆነ እውነት ለመናገር ግን ልንገራቸው፣ አንድ ቤተሰብ ይህ ስለሰው የሚያለቅሰው ግን እውነት ሰው አይመስልም። ምክንያቱም የውሸት እንባ ነው። አሁን እቺ የውሸት እንባ ዝና ዘርጋት ዘርጋት፣ በፊትም መጀመሪያ ቀን ስትተዋወቅም ማልቀስ፣ አሁንም ቀለበት አደረኩ ብሎ ማልቀስ። ይላል ፈጣሪ ሆነቶ ብቻ። ለማንኛውም ሆነም ቀረም እንግዲህ ፀግሻ ተናደና ተፈታጭታ ታማ ሆስፒታል ገብታለች። ዳኒም ደግሞ እያባበላት ይገኛል እያለቀሰሽ እያለ በዛው ፌንት ሰርታ እንግዲህ ሆስፒታል ገብታለች። ዳኒ ደግሞ እንግዲህ ትንሽ ቆይቶ ደግሞ እንግዲህ ይቅርታ ጠይቆ ደግሞ ሰላም ይፈጥራል። የዳኒ ሴራ መጀምታ ቃላት ሩታ ምንድን ያለ የድሮ ፍቅረኛ ይላት ነው ያለ ከዛ ደግሞ ቀጠለ ሜሪ፣ ከዛ ደግሞ ቀጠለ ፅጌ፣ ከዛ ቀጠለ ደግሞ። እና ዳኒ እግሩ ረጅም ነው። ማርያምን እባብ ነገር ነው። እና እውነት ለመናገር እኔ አላምነውም ማለት ነው። ስለዚህ ይሄ ተመሰጣጥሮ ለቪዲዮ የሰሩት ነገር ነው። ያምሆነኝ ጥልቅሻ ወደ ራስሽ ተመለሽ፣ ውዷ እህቴ። አንዳንዴ መልካም እያደረጉ በመጥፎም እየሰሩ ነው ያለ። ለምሳሌ የውብዬና የናሂን ትዳር ለመበጥበጥ ያልግመታችሁ ሰው ሰውና ያላሰባችሁ ሰው እንግዲህ ሙቪዬ እንደዚህ እንደዚህ ያለ ነገር ሲያደርግ ከባድ ነው። ወረቀት ሽንቅደጅ ምናምን ወዘተ እያለ እንግዲህ ዛሬ ናሂ ውብዬን ይቅርታ ጠይቆ ሰላም ያወርድ ነበር ሁኖም ቀረም እንግዲህ ሙቪ በምን እንደተደረገበት አላቅም እንግዲህ የሰው ልጅ እኔ ሙቪ እንዲህ ያደርጋል ብዬ እኔ አሁንም ህሊናዬ ራሱ አይቀበለውም ግን የሆነ ሲራ ያሰረቱዋለች እቺ እባብ የሆነች ልጅ ማለት ነው እና እሴቶች ከሰው ትዳር እየገባን ከሰው ህይወት እየገባን እባካችሁ አንንጠልጠል አትንጠልጠሉ ምን አለመሰለ ለ ያለ ወንድ እንዴ